ብሩክ ምን ሆነህ? ብሩክ ብሩክ! እኮ ሞገስ፣ እኔ ግን ጠበቃው ምንም ደስ አላለኝም። ጉዳዩን ይጨርስልን እንጂ ከእርሱ ጋር ምን ጉዳይ አለ ደግሞ? እንደሚጨርስልኝ ቃል ገብቶልኛል። ባለበት እኔ ሲጠራጥር ጥርጥር ይሆን ድጋሚ ጫውትብኛል። እኔ እኮ ለልጄ ብዬ እንጂ ብሩክ እንደዚህ አይነት ሰው አልነበረም። በዛሬው ቪዲዮ ደስ ደስ የሚሉ እንግዲህ ምሳሌ ድራማ አሪፍ አሪፍ ነገር ይዞልን እየመጣ ነው። የሱም የመጀመሪያው እንግዲህ በተስፋ ስንጠብቀው በወጉት የምንጠብቀው የድራማው ድምቀት ቡራ እንግዲህ ብሩክ ወደ ድራማው ተመልሷል ማለት ነው። እንግዲህ ከብዙ ወራት ከመጥፋት በኋላ ታግቶ ነበረ። እንግዲህ ዛሬ ለወንድሙ ለመድብል ቴክስት ደርሶታል። የሱም ያለበት ሁኔታ የሚጠቁም ነው። ከዛም እንግዲህ መድብልና ጓደኛው የሚገርም ጓደኛ አግኝቷል መድብል ደግሞ በጣም ደስ በሚል ሁኔታ ከነሱ ተመካክሮ ወንድሙ በቅርብ ወደ ቤቱ ይመለሳል ማለት ነው። ያሰበው ይሳካለታል። መድብልም ብሩክም እንግዲህ ካለበት ስቃይ ይወጣል። ከዛ በኋላ መድብልና ብሩክ እንደውም ጓደኛው ሶስት ጀግና እንዲ ላይ እንኳን ለነዝና እንኳን ለነ ካሌ ሞት ሳይቀርና እሺ፣ ከሚኒየል ሰው ቢደረደር ምንም ለምንም የማይፈሩ ለምንም የማይበገሩ ጀግና ከሆኑ ማንም ሊነካቸው አይችልም ማለት ነው። ሲቀጥል ደግሞ የሚገርማችሁ እንግዲህ መድብድ ብቻውን ራሱ አይታችኋል። ዝናን ያክል ሰው ዝናን ያክል ኃይለኛ ሰው እንግዲህ በእጁ ጠብ አድርጎ ነው የያዘው። በላይም ብሎ በታችም ብሎ በሚገርም ሁኔታ በእጁ ያስገብቶት እንግዲህ ለብዙ ወራ ሲቀጠቅጠው ከርሞ ነበረ። በዛ አጋጣሚ ግን ዝና አንድ ሚስጥር አላወጣም እንጂ በጣም ኃይለኛ ነው። በእርግጠኛ ነኝ። ዝናን ማለት ሚስጥር እንዳያወጣ መርፌ ነው መሰለኝ ያ ካሌሞሳ የሚባል ሰውዬ ከካሜራ ጀርባ ሁኖ የወጋው ማለት ነው እንጂ ሰው እንደዛ እየተደበደበ እንደዛ እየተረገጠ እንደዛ ያን ያክል ስቃይ ሲደርስበት አንዲት ቃላት እንኳ ተሳስቶት ትንፍሽ አላለም። አይገርማችሁም ጋይስ? በስማመኒ በጣም ነው የተገረምኩት። በዛው አጋጣሚ ለሚስጥር ምን ያክል ታማኝ እንደሆነ ነው ያየሁበት ማለት ነው። ወደ ቤተሰቦቻችን ሌላው እንግዲህ ቅድስቴ ስለቷ የሰመረ ይመስላል። ቅድስቴ በጣም ደስ የሚል ዜና ነው ለቅድስቴ ማለት ነው። ምክንያቱም እንግዲህ ፍቅሯን ተቀብሎ የልጅ እናት ትሆኛለሽ ውድ ባልተቤት ትሆኛለሽ ከአሁን በኋላ የኔ ነሽ አንችም የኔ ነሽ እኔም ያንች ነኝ ብሎ ቃል ገብቶላት እንግዲህ በዛችው ሌሊት ፍጥረት ነው የጠፋው ብሩክ እና በሱ ያ ደግሞ በመሆኑ ቅድስቴ እንግዲህ በጣም ልቧ ተሰብሮ ነበረ። በዛ ላይ እንግዲህ የምሳሌ ነገር አደራ ብሏ ስለነበረ እሱም እሱም ነገር ለምሳሌም ጥያቄዎች የእሷም በቃ ከሱ ጋር ኖራለሁ ብላ የነበረ ተስፋዋ የወደፊት ራዕዩ አሁን ብዙ ነገሮችን አስባ ተስፋዋ እንደገና ጨላል ሞባትኝ ነበረ ማለት ነው። ተስፋ ቆርጣ ወደ ገጠርም እንግዲህ እንደባለፈው እንዳያችሁት አሄዳለሁኝ በተለይ ምሳሌ እኔ ታገጠች እንግዲህ ጓዟን ሸከፋ ሻንጣዋን ይዛ ወታ ነበረ ያው ዳጣና መድብል መድብል ባክሽ ብሎ በስንት ጉድ ሲቀጥል፣ ዲያጣ ደግሞ እንዴት እንዴት ታደርጊያለሽ ታዲያ ይሄን ያክል ምናምን ምሳሌ እንዴት ጠፋች ያለችበት እንኳን ሳታውቂ፣ ሁለተኛ ደግሞ ብሩክ እንዲሁ ምን ደረሰ ሞታ አለ የሚለውን እንኳ ፍንጭ ሳሰሚ እንዴት ወደ ገጠር ወደ ክፍለ ሀገር ለምህርት አስቢያለሽ በጣም የምትገርሚ ሰውነች፣ ምናምን ብላ ዲያጣ ስትቀየማት እንግዲህ በዛ ነው በጣም ይቅርታ አጥፍቻለሁ እንዴ ለካ ብላ የተመለሰችው የነበረው እንግዲህ ከዛ ከብዙ ነገሮች በኋላ ዛሬ እንግዲህ እንደምታዩት ብሩክ ወደ አባላቸው ሊቀላቀል ትንሽ ደቂቃና ሰከንዶች ነው የቀሩት። እሱን ለማላ ያስለቀቅ ምናልባት ትንሽ መስዋዕትነት ሊከፍሉ ይችላሉ። ግን መኖሩን ማወቁ በራሱ መድብል በጣም ደስተኛ ነው። ምክንያቱም መድብል የሚፈልገው ዋናው ነገር መኖሩን ነው። ገብቶቹ ላ ያደሉ ቤተሰቦቻችን። ስለዚህ ዋናው በህይወት መኖሩን ስለሆነ የሚፈልገው በህይወት መኖሩን አረጋግጧል። እሱም በጣም ደስ የሚል ዜና ነው። አሁን ላይ በስ የሚከፍለው መስዋዕትነት ቢከፍል ኢቭን ኢፍ ሚሞት መድብል አይቆጨውም። ምክንያቱም ይሄ ነው ብሎ የሚ እንትን የሚለው ነገር ምንም የለውም። ሲቀጥል በቃ ወንድሙ ነበር የሱለሊትም ቀንም፣ እንዴት ወንድሜን ማስለቀቅ ያቀተኛል? እንዴት ለአንድ ወንድሜ መሆን አቃተኝ? እንዴት ብሩክን ያክል ወንድሜን እንዴት አጥቼ ቁጭላለሁኝ? አሁን በኋላ እኔ መቆም ከመሞት ምን ይሻላል? እኔ ብሞት ይሻለኛል። ራሴን ከማጠፋ ደግሞ ጠላቶችን አንድ መጥፋት አለብኝ፣ እያለ እንግዲህ ራሱን በተለያየ ጥያቄዎች እየጠየቀ ከራሱ ጋር እየተጣላ በቃ አሁን ላይማ በቃ ተስፋ ሊቆርጥ ሁሉ አሁን እኔ ማን ነኝ ወንድሜን እንኳ ያለበትን ሁኔታ እንዲሁ ሞቷል መሞትም እኮ ሞቷል ተብሎ እንኳ መቀበልም አንድ ጸጋ ነው፣ ግን ለምን እንደዚህ ሆንኩኝ ማለት እንዴት አቃተኝ እያለ እንግዲህ የተለያየ ጥያቄዎችን ወደ ራሱ እያመጣ እየጠየቀ ነበረ። ደስ በሚል ሁኔታ ሁሉም ብሩክ ያለበት ታውቋል ማለት ነው። ወደ ቤተሰቦቻችን፣ ሌላው ምሳሌ እንግዲህ በጣም ጥያቄዎቿ እየጠነከሩ ነበረ። አሁን ላይ ደግሞ በተለይ ትምህርቱ የመሄድ ያቁማለች የምትለው ቤት ነው። የሚገርመው ነገር አባቷ የነገራትን የበፊት ማለት አባቷ ጋር ሆና ያሳለፈቻቸው ጊዜያቶች ስትዝናና ምናምን ያንን ሰዓት እያስታወሰች እንግዲህ በጣም ነበር የተጎዳቸው። ምሳሌ አሁን ላይ ነገሮች በቃ ከምችለው በላይ ሆኖባት ነበረ። እንዲሁ አባቴ በምን ሁኔታ ውስጥ ይሆን እያለች የነበረበት ሰዓት ነው። ሌላው ዝና እንግዲህ ፕላስተሩን ለጣጥፎ ተመልሷል፣ ግን ምንም እንደተሸነፈ ገብቶታል ማለት ነው። ጓደኛውም ከከተማ ወጥቷል፣ አልተገናኙም። በቀጣይ አዲስ ቪዲዮ እስከምንገናኝ ሰላም ቆዩ።